ሰላም አለይኩም ውድ ፋሚሊዎቻችን እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ ያው በቤት አኔ ቤት ነበረ ደስ የሚል ፍጡር ሰብሰብ ብለን ጉረምሳ እንደውም ሳዱላ ማለች ሰብሰብ ብለን አፍትናል በጣም ደስ ይላል መልካቶቼ በአገር ውስጥ ያ ያላደላችሁ ከውጭ ያላችሁ የመዳም ቅመሞች አይዞን እንግዲህ ላህ የልባችሁን ፍላጎት አሟርቶላችሁ አገራችሁ መታችሁ እንዲሰብሰብ ብላችሁ የምታሳልፉ ያድርጋችሁ። ምንድን ነው ሱናት፣ ይሄ ማንጎ አደለም አየህ። እና ውድ እህቶቼ እንግዲህ እንሻ አላህ በሀገራችሁ በቀጣይ አመት በሀገራችሁ ሰብሰብ ብላችሁ ከፋሚሊዎቻችሁ ጋር እንደምታሳልፉ ተስፋ አድርጋለሁ። አይዟችሁ፣ በርቱ። ትንሽ ነው የቀራችሁ። እኛ ረመዳን ባላለቀብን እንዲሁም በተጨመረልን እያልን ነው። ለመዳን ቅመሞች ደግሞ ስራው በጣም አድካሚ ስለሆነ ትንሽ የመሰልቸት ባህሪ እንደሚመጣ አምናለሁ። ግን አይዞን፣ እንሻአላ በቀጣይ አመት በራሳችሁ በጎጃችሁ፣ በቤታችሁ፣ በቤተሰቦቻችሁ መልካም ጊዜ እንደምታሳልፉ ተስፋ አድርጋለሁ እና ውድ እህቶቼ ስለምታበረታቱኝ በጣም አመሰግናለሁ። በድጋሚ ቲንኪ እንኳን ደህና መጣችሁ።